ሶምያ የመን ገብታለች፣ ከሰይድ ጋር ታርቃለች የሚል ኮሜንት ተጽፏል። እንግዲህ ውድ ቤተሰቦቼ ትናንትና ላይብ ገብቼ ነበር። እነዚህ ልጆች የደረሱ ታረቁ ወይ፣ የደረሱ ምን ሆነ ብዬ ላይብ ላይ የተጻፈልኝ ኮሜንት መሰረት በውስጥ አዋቂዎች መሰረት ሶምያ የመን ነች ብለዋል። ዛሬም ቪዲዮውን እየጠበቅን ነበር። ትናንትና ቪዲዮ እየጠበቅን ነበረ። ወፍ የለም። ብቻ ግን ታርቀዋል ተብሏል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ ምርቃኞች እና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከነገ አልሐምዱ ልላ ወልላ ልምዱ ሁሉም ሰላም ነው። ለምትሰጡን ኮሜንቶች አስተያየቶች ከልብ አመሰግናለሁ። ውድ ቤተሰቦች አሁንም ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ውድ ቤተሰቦቼ እኛ መቼም እኛ መቼም አንድ ነገር ለጫፉ የደረሰ ምን ደረሰ እንዴት ሆነ የሚለውን ሳናውቅ ሳናውቅ ማሳለፍ አንፈልግም፣ እና እኔም የነ ሰይድና የነ ሱምያ እያተከታታይ ነበርኩና ያው እርቅ ደግሞ እርቅ ደግሞ ጥሩ ነገር ነው። እንደምታውቁት እርቅ ጥሩ ነገር ስለሆነ በቃ እርቃቸውን ሰላማቸውን እየፈለኩኝ ሰላማቸው በቃ እንዲመለስ ሰላም እንዲሆኑ በማሰብ ጥሩ ጥሩ ምኞትን ተመኝቻለሁ። ውሸት ምን ያደርጋል፣ ጥሩ ምኞት ነው የተመኘሁኝ። ያው ምኞቴ እንግዲህ፣ ቪዲዮውን እየጠበቅን ነበረ። ገና አልመጣም። እንግዲህ ምኞቴ ሳካለኝ እውነት ይሁንና ሰይድና ሱምያ ታርቀው እንዲመጡ እየጠበቅነ ነው። ውድ ቤተሰቦች ማለት ነው። ሆነም ቀረም ሰይድ አይታችሁት ከሆነ በ የኢድ ቪዲዮ በሰራው ላይ የኢድ ላይ የሚሰራው ቪዲዮ የተለቀቀው ቆይቶ ነው። ከዛ በኋላ ብዙ አልሰራም። አይታችሁት ከሆነ በቃ ወደ ኋላ የቆየውን ሁሉ በቃ ሶምያ፣ የሶምያን ስም መቶ ጊዜ መቶ አንድ ጊዜ ይሆናል እዛ ወደ 19 ምናምን ደቂቃ ነው ቪዲዮ አይቻሉ። እስከመጨረሻው ሶምያ ብሎ ሊሞት በቃ ሶምያ እንደዚህ አርጋ ሶምዬ አመና የያምናው ኢድ ማለት ነው። ያለፈው ኢድ የዛራ መት ኢድ እኮ ከቤታችን ሶምያ እንደዚህ አርጋ፣ ሶምያ እንደዚህ ለብሳ፣ ሶምያ እንደዚህ ሰርታ፣ ሶምያ እንደዚህ ብላ እንደ ብቻ አሳዘነኝ። ከምር ግን አሳዝነኛል። የዛን ቪዲዮ በቃ ፎቶቸውን ይዞ ማልቀስ ነው የቀረው። ምን ቀረው? አለቀሰ እንጂ ይሄ ማለት ነው እንጂ የቀረው በሉ እንጂ ብቻ አልቅሷል። ምንም አልቀረውም። በቃ የድሮን እያነሳ በቃ የልጁን ፎቶ በቃ ከቤተሰቦቹን በፎቶ ነው ያሳለፈ፣ በፎቶ እና ሱምያ በቃ ይህን ሁሉ አይታ ይህን ሁሉ ተረርታ ትመጣልኛለች ብዬ እየጠበቅኩ ነው ምናምን እያለ ነበረ። እንግዲህ እንደ ውስጥ ታዋቂዎች ከሆነ ትናንትና ላይ ገብቻ በተጻፈልኝ ኮሜንት ከሆነ ሱምያ የመን መጣች፣ ታርቀዋል ብሏል። እንግዲህ ቪዲዮን ለመልቀቅ ናፍቆታችን ጨርስ ብለው ነው ቪዲዮ ለመልቀቅ እንትን ያሉት ናፍቆታችንን ጨርስ እስኪ እናረጋገው ምናምን ብለው ነው እንግዲህ በሷም በሱም ይህን ይሄን ቪዲዮ እስኪ ሰራ ድረስ አልተለቀቀም። እንግዲህ እኔ ከለቀቁት በኋላ ሊለቀቅ ይችላል ወይም እኩል ሊለቀቅ ይችላል። ወላሁ ዓለም ሆነም ቀረም፣ ይህን ቪዲዮ እኔ በምሰራበት ሰዓት ወፍ የለም ወፍ የለም። ሶሚያም አለቀቀችም፣ ሰይድም አለቀቀም፣ ሀዊም አለቀቀችም። ሰብስክራቢ ሆናቸው ሁሎችም ምንም የተለቀቀ ነገር የለም። ግን እንሻአላህ አሁን ታርቀው በሰላም ይመጣል ብለን እንጠብቃለን ማለት ነው። ውድ ቤተሰቦች እንግዲህ ስተሄድ እንደሰማችሁት ነ ዛን ከበር በጣም ነበረ ሲያለቃቀሴ ነበር። በቃ የዛሬ ዓመት እኮ ምግብን ዘዚህ ሰርተን እኛም በልተን ሰውም አብልተን እንደዚህ ለብሰን ምን ያላሉ ያለ ላሰማቸው እንደት ትንሽ ደግሞ ኮፒራይት እየፈራው ነው እንጂ ኮፒራይት እየፈራው ነው እንጂ ላሰማቸው እንደ ትንሽ ደግሞ ይዞኛ ሄደ እንደሆነ ጥሩ ነው ይላል የሰው ስትሰሩ አሁን በባለፈው የእነሱን ወደ ሁለት ሺህ አምስት ነው ምናምን ሰው ነው ያየው እና ጥሩ ሰርተሻል ብሎ ጻፈልኝ አሁን ትንሽ ቆይቶ ነ የእሱን ድምጽ አስገብቼ ነበር የሰይድን ትንሽ ቆይቶ ደግሞ የእሱን ድምጽ ስላልገባሽ ብሎ ካልቀጣኝ እስካሁን ደህና ነው ወር አለፈው ግን ኮፒራይት የሚል በወር በምናምን እንዳይመስላችሁ ወላይ ለጊዜው ደስ እያለን ብንሰራ ቆይቶ ነው አንዴ ምንሆኑ መሰላችሁ ከዓመት በኋላ ነው የላከብኝ። አንዴ ለኡምራ ሀደን ማለት ነው። ኡምራ ሀደን ጁማ ቀን ነበርና ሁጥባውንም በቃ ምኑንም በቃ ዝም ብዬ ስልኬን ከፍቼ ትቼ ያልገባ ነገር የለም። ሁጥባው ገብቷል፣ ሶላቱ ገብቷል፣ ዱዓው ገብቷል። በቃ የሌለ ነገር የለም። እንደነገር ኋቸው ዝም ብዬ ስልኬን ቁጭ አድርጌ ድምጽ ብቻ ነው የሚገባ። ድምጼን ቁጭ አድርጌ ዝም ብዬ ስልኬን ከፍቼ ድምጽ ይገባል። በቃ ለኡምራን ሄድና ኡምራ አድርገን ጨርሰን በዛውም ሰላተል ጁማ ስለነበረ በቃ ስልኬን አስቀምጭ ሁሉ ነገር ይቀዳል ማለት ነው። ስልክ ዝም ብሎ ከዛ ለቀቅኩት። ያንን ቪዲዮ ረዥም ያለ ነበረ፣ እንዲሁም ቪዲዮው ራሱ ሰዓቱ ጨመር ያለ ነው። በቃ ደስ ሲል ስለነበረ በቃ የቀመጥ ብዬ አስቀመጥኩት። ከዛ በአመቱ ላከብኝ። ኮፒራይት ኮፒራይት ስላችሁ እንትኑን አነሳሁን። ሂሳብ ብር የሚቆጥር ሲሆን አረንጓዴ ነው አይደለም ይሆን አረንጓዴውን አነስቶ በቀይ በቀይ ያስቀመጠብኝ ማለት ነው። በቀይ አሁን የዛኔ እንግዲህ የገባ የሁጥባው ምናምን ምናምን ነው እንጂ የሌላ ሰው ምናምን አልገባም። ገባቸው አይደለ የገባ የለም እኔ ስንትንስለ የዛኔ። ስለዚህ የሰው ስንሰራ ለጊዜው ምንም ላይመስለን ይችላል፣ ወይም ነገ ወደሆኑ የሚቀጣን ይመስላል ወደሆን አይቀጣንም። ስለዚህ እኔ ሁለት ሺህ አምስት ሰው ያየው የሰው ድምፅ አስገብቼ ነበረ። እንደዚህ እያወራው ምናምን አብሬ አስገብቼ ነበረ ትንሽ ረዘም ሳይል አይ በጣም ብዙ ሰው ነው ያየው። ጥሩ ነው አለኝ። ግን ደግሞ ቆይቶ እንዳይመጣብኝ እያለ በጣም ምፈረው እኔ ኮፒራይት፣ የሚመጣብኝ የዚህ ነው የሚመጣብኝ። በቃ አሳዘነኝና፣ ድምፅ እሱን እየሰማሁ ከእናንተ ጋር እወራለሁ አብሬ ማለት ነው እሱንም እየሰማው ከእናንተ ጋር አወራለሁ ሰይዶን ማለት ነው። ሰይድና ሱምያ ሊታረቁ ነው። ይቅርታ ብሎ ጠይቆ ነበረ። በጣም ደስ የሚል ቪዲዮ ነበር። ደግሞ የእሱ ይቅርታ ነው የጠየቀ የይቅርታ ቪዲዮ ነው በጣም የሚያምር በቃለ ሱምያ ያለውን ፍቅር የኔ ንግስት፣ የኔ ውድ እያለ ሱምያን ሲጣራ ብታዩት፣ ብቻ አሪፍ ነበረ። እና አንዳንድ ጊዜ የሰው ስንሰራ ለማለት ነው። በዚህ አጋጣሚ አሁን ይህንን ወሬ ሁሉ ያወራውላችሁ የሰይድን ድምፅ ላስገባ ፈልጌ ፈርቼ ነው። አንዳንዶች እንደዚህ እያወራን ቢገባም ትንሽ ድምፅ ችግር የለም ምናምን ይላሉ። ግን ምን ያህል ነው መግባት ያለበት ምናምን የሚለውን በደንብ ማወቅ አለብን። አንዳንድ ጊዜ ዝም ብሎ ስሙ ኢትዮበር ብቻ ሳይሆን ምን ያህል ድምፅ ቢገባ ነው ምን ያህል የሰው ቢጨመር ነው እንደዚህ የሚያደርግ ምን ያህል ነው ምን ያህል ነው የሚለውን ማወቅ አለብን። ዝም ብለን አንስተን የሰው ምናምን ማድረግ የለብንም። ባይነን ለምን ብትሉ ኮፒራይት ስለሚቀጣን ኮፒራይት ስለሚቀጣን። ሆነም ቀረም ውድ ቤተሰቦች እስቲ በድጋሜ ላክ፣ ሸር፣ ሰብስክራይብ አድርጉን። ለእነሱ ደግሞ መልካም ነገር ተመኙላቸው። ለእነሱ ሳይዶ ማለት ነው፣ በቃ ሳይዶ ና ሱምያ ልጆቹን አንድ ላይ ሆኖ እስከሚመጡ እየጠበቅን ነው፣ እየጠበቅን ነው። በቃ በአሁኑ ለብዬ ብቻ በነገር ከመጡ ያስጠላል። በቃ ደግም ያለድም ከቤታቸው ደግም ያለድም በአሁኑ ታርቀው ካልመጡ ሱምያም የመን መጣ ይሆን? ሰይድ ኢትዮጵያም ሄዶ የሚሆን አላውቅም። ብቻ አንድ ላይ መምጣት አለባቸው። አንድ ቪዲዮ መስራት አለባቸው። አብሮ አብረው አንድ ላይ ሆነው ላታረቁም ይችላሉ። ብቻ ሳይድ፣ ልጆቹ ማየት አለበት። በቀጣይ ደግሞ የእርቁን ቪዲዮ ማድረግ ይችላሉ። ቪዲዮን ረዘም ለማድረግ ከፈለጉ መቼ ስራ አይደለም። ምድራማውን ረዘም እንዲል ከተፈለገ ምናምን አሁን በቃ ሱምያ የመጣሽ ነው ወይም ሰይድ እየመጣ ነው ልጆቹን ላሳየው ነው በሚል አንድ ቪዲዮ ሰርተው የርቁን ደግሞ በቀጣይ ማድረግ ይችላሉ። አሁን ከተገናኙ የርቁን የመስማማቱ ደግሞ ቀጣይ ቪዲዮ ቢለቁልን አሪፍ ነው። አሁን ዛሬ ግን ሱምያም ለብቻው፣ ሰይድም ለብቻው ከመጡ እቤታችሁ አልሄድም። ደግሜ ደግሜ እቤታችሁ አልሄድም። አስሰራባቸውም። አናደዱን። ትግስታችን አስጨረስ እንዴ? በቃ ትዕግስታችን ማለቅ አለበት። የሚበቃቸዋል። ይታረቁ፣ በቃ ሸቅለዋል ብዙ። አሁን ደግሞ በእርቅ ይምጡ፣ በሰላም ይምጡ። ሁሌ በጠብ ሁሌ በብጥብጥ፣ ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው ያለ እና ውድ ቤተሰቦቼ በድጋሚ ስለምሰጥን ኮሜንቶች፣ አስተያየቶች ከልብ ነው ማመሰግን። ለነ ሰይድ እንግዲህ ጥሩ ነገር፣ እርቅ ጥሩ ነው። እናንተ እርቅ የጥሩ ነው። እርቅን የሚጠላ ሰይጣን ብቻ ነው። ስለዚህ እኛው ደግሞ ሰይጣኖች፣ ሸይጣኖች ስላልሆነ እርቅን ወዳለን። ስለዚህ ሱምያና የሰይድ መታረቅን እየጠበቀ ነው። በሰላም ታርቀው እንደሚመጡ ደግሞ ተስፋ እናደርጋለን። በሰላም ታርቀው ይምጡልን ብለን እንግዲህ እንጠብቃለን። ቪዲዋቸውን ማለት ነው። በድጋሜ ላይክ፣ ሸር፣ ሰብስክራይብ ስለምሰጡን ኮሜንቶች፣ አስተያየቶች ከልብ ለማመሰግን እወዳችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ምርቃን ኢትዮጵያ ቻናል ቤተሰቦች፣ ይህ የምታዩት ሳውዲ አረቢያ ጅዳ መዝናኛ ባህር ነው። ፈታ ዘና እያላችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ